ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። በጣና ቴሌቪዥን የተዘጋጀ የሚቀርበው የጀግኖች አምባ የተሰኘው ፕሮግራማችን ተጀምሯል። የዛሬው ፕሮግራማችን በቀጥታ በአማራ ሰማይ ስር ጎንደር ታላቅ አርበኛ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ልዩ ዘመቻ መሪና እንዲሁም ደግሞ የ ጄኔራል ነጋ ተገኝ ክፍለ ጦር አዛዥ አርበኛ ፀዳሉ ደሴ በቀጥታ የስልክ መስመራችን ተገኝቶ ስላለው ወቅታዊ ሁኔታና አጠቃላይ በሱ ላይም በአጠቃላይ በክፍለ ጦሩ ላይም የሚነዙ ፕሮፓጋንዳዎችን በተመለከተ ማብራሪያ ይሰጠናል ማለት ነው። በቀጥታ ወደ አርበኛው እንሄዳለን። አብራችሁን እስከ ፕሮግራማችን ፍጻሜ እንድትቆዩ በአክብሮት ጋበዝኳችሁ። አርበኛ ፀዳሉ ደሴ፣ በቅድሚያ ለዚህ በቀጥታ በተለይ ባለው ወቅታዊ ሁኔታ ላይ መልእክትን ለማስተላለፍ በቀጥታ ስልክ መስመራችን ተገኝተህ አጠቃላይ መልእክትን ስለምታስተላልፍ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። እንደምን አለህ? ያለው ነገር ምንድን ነው? በቀጥታ ወደ አንተ ልምጣ። እሺ አመሰግናለሁ አሜ እንግዲህ ከአማራ ፋኖ ጎንደር ጠቅላይ ግዛት እዝ ከጀነራል ነጋ ተገኝ ክፍለ ጦር ሻለቃ ፀዳሉ ደሴ ይባላለሁ። የማስተላለፈው መልእክት እንግዲህ ዘመኑን ያዋጀ ትግል ባለው ሁኔታ ላይ እጠር ያለ መልእክት ለተከበረው ይድረስ ለአማራ ሕዝቤ ማለት እፈልጋለሁ። በተለይ እንደ ጎንደር ይኸው ትግልን ከጀመር ከቀናት ቀናት፣ ወራት ዓመታት አስቆጥረናል። ብሎም የሁለት ዓመት ከብር ትግላችንን ከዚህ አደረስን። የአማራ ሕዝብ ብሎም የውጩ እንደሚያውቀው በአፈሙዝና በአፈሙዝ ብቻ ነው ዓለምን ያነጋገረው የአማራ ፋኖ የህዝብ ትግል ትልቅ ለውጥና መጠነ ሰፊ የሆኑ የህዝብ እንባን ያበሰ ነበር ለውጦችና ድሎችም ተመዝግበውበታል። በመሆኑም ከብዙ በትንሹ እንደ አማራ ብሎም እንደ ጎንደር ለትግል ማነቆ ያጋጠመን ችግሮች እንደሚመለከተው መተንተን ይቻላል። ከዚህ በፊት በአገዛዙ የብልጽግና መራሹ መንግስት በተለየ ሁኔታ አማራን ወደ ከፍታማ የታሪክ ማማ ያሻግራሉ ወይም ይመራሉ የምንላቸውን የምንጠብቃቸውን የምንሳሳላቸውን ውድ እንቁ አመራሮች በግፍ ገሏል። ማን ብልጽግና በአማራ ያጣናቸውን ትልልቅ ምሁራን አተን ቆይተናል። ለመጥቀስ ያክል ግንደት ጎንደር እናንባቸው መኮንን እናሳምነው ጽዬ እነ ምግባሩ የአማራ አልባ አባሽ የሆኑትን አሳጥቶናል። አመራር ለይቶ ለመምታትና ከስራ ገብተው አውርዶ አንኮታቶ ጥሏል። አሁን ደግሞ የዛአባዚ የያዛቸው የዛአባዚ የያዛቸው ፋኖን እነሚሉ ባዮች ይኸው የፋኖን ትግል ጠልፈው ወይም ጠምዘው የጎንደርን ትግል አሳልፈው በመሸጥ ትልቅና መተኪያ የሌላቸውን ታጋይ አርበኞች አጠናል። ለዚሁም ጎንደር ብቻ መሪ ጀግና እንዲወጣ አይፈለግም። ሴራው ይህ ነው። እነዚህ ጀግኖች ደግሞ እነ ሻለቃ አርበኛ ውባን ታባተ፣ እነ ናሁ ሰናይ፣ እነ ጀኔራል ከፍ ያለው ደሴ፣ እነ ኮሎኔል ታደሰ፣ እነ አርበኛ ዳንኤል ዮሐንስ፣ እነ ቢሰጥ አሰፋ፣ እነ ምረት አሳዬ መሰል እነዚህ እነዚህን በርካታ መሪዎች ጀግኖች አርበኞች አጥተናል። ከዚህ በላይ ስማቸውን ያልጠቀስኳቸው ታጋይ አርበኞች እንደነበሩና ው ህይወታቸው እንዳለፈ ለአማራ ሲሉ ይታወቃል። ብሎ አሁን በተለየ የትግል አሰላለፍ ጎንደር በተለየ ሁኔታ የደም አውድማ በማድረግና ታጋይ ወደ ውንብድናና ዘረፋ በማሰማራት ትግሉን ጠልፈውት ይገኛሉ። በዚህ ሰዓት ው ተለይቶ እንደ ሜጀር ከፍ ያለው ደሴ ተለይቶ ወንድማችን ተገሎ አጠንበታል። በተለየ ደግሞ እኔ እንደግሌ እኔ እንደ አማራ ፋኖ ትግልን መስራች እንጂ አፍራሽ አይደለሁ። ትግልን ስመሰረት ደግሞ በሰዓቱ የነበሩ የትግል አጋሮች የሚመሰክሩ ይሆናሉ። ከፍተኛ ቴረኛ ትግል ጠላፊ ወይም ትግል የምሸጥ ሰውም አይደለሁም። አሁን ግን ባጋጠሙኝ የትግል አስተላለፍ ሁኔታ የአማራ ሕዝብ ብሎም የውጩ እንዲያውቅልኝና እንዲረዳልኝ የምፈልገው ትልቅ ትልቅ ትልቅ ጉዳይ አለኝ። አንደኛ ታጋይ እንጂ ሌባ አይደለሁም። ቀመኛ ዘራፊ አይደለሁም። ያለ ስሜ ስም በመስጠት ታርጋ በመለጠፍ ተገቢ አደለም። በፌክ አካውንት በመግባት ያለ ስሜስም እየሰጡ ትግልን ወደ ኋላ ማንኮላሸትም ያለ ስሜስም እየሰጡ ይህን ማድረግ ተገቢ እንዳላደለ ህዝቤ እንዲያውቅልኝ ይፈልጋለሁ። ይህ ግን ህዝቤ ይወቀው። የፌክ አካውንት በመክፈት የስም ማጥፋት ዘመቻ መደረግ ተገቢ እንዳላደለ ህዝብ ያውቀዋል። ይሄ ነው ያለኝ። ሁኔታ አማር እጅጋር አመሰግነው። አርበኛ ፀዳሉ ደሴ እንግዲህ በቅርቡ ታላቁን አርበኛ ሜጀር ጀኔራል ከፍ ያለው ደሴን ማጣታችሁ ይታወቃልና አጠቃላይ እንግዲህ ይህንን ተከትሎም በተለይ የገብርዬ ክፍለ ጦርን ለማጽናናት ጭምር በቀጠናው በተገኝታችሁ በዓልን አብራችሁ ያሳለፋችሁበት ሁኔታ ሁሉ እንዳለ መረጃዎች ይጠቁማሉ። ነገር ግን ደግሞ ብልጽግናም ከበዓል መልስ ከብልጽግና ጋር ውጊያ እያደረጋችሁ እንዳለ ይታወቃል እና በአንጻሩ ደግሞ በተለያዩ አካላቶች ደግሞ የስም ማጥፋት የፕሮፓጋንዳ ዘመቻ በሰፊው ተከፍቶባችሁ ይገኛል። እንዲ አጠቃላይ በቀጠናው ላይ ያለውን በተለይ ታላቁን አርበኛ ሰብሳቢውን ዋርካውን ካጣችሁ በኋላ ራሳችሁን በተለይ ጦሩን በማደራጀት ረገድ ኃላፊነታችሁን በምን ያክል እየተወጣችሁ ነው የምትገኙት ጦር ውስጥ ያለበት ሁኔታ እንዴት ይገለጻል የሚለውንም የሚነዛው ፕሮፓጋንዳስ በተለይ በቀጠናችን ገብተዋል ምናምን የሚሉ የተለያዩ ሀሳቦች ሲነሱ ይስተዋላል እና በተለይ ደግሞ የፋኖ ትግል እንደው ቀጠናስ አለው ወይ የምንታገለው ብልጽግናን ነው ጠላታችን ዋነኛው ጠላታችን ብልጽግና ነው ብልጽግና ከሆነ ደግሞ የከሌ ቀጠና የከሌ ቀጠና የሚባልም የለም ሁሉም ሰው አገሩ ነው። በአገሩ ተንቀሳቅሶ የመታገል ጠላትን የማሳደድ ኃላፊነት ነው ያለበት እና ከዚህ አኳያም እንደው ሀሳቦችን ብትገልጽልኝ። እሺ በድጋሚ አመሰግናለሁ አሜ። እንግዲህ ለፋኖ ቀጠና የሚባል ነገር አናውቅም። ይህን የፋኖ ቀጠና እያለ ያመጡት ጽንፈኛ አመለካከት ያላቸው ወይም ጽንፍን ይዘው የመጡ ከሌላ አጀንዳ ተረክበው የመጡ ግለሰቦች ትግልን ሲሸጡ፣ ትግልን ሲያበላሹ በዚህ ልክ ይገኛሉ። ይሄ ምንድን ነው እንግዲህ ሰሞኑን ካጣነው ከጀኔራል ፀዳሉ ደሴ መስዋዕትነት ለሕዝባችን ብሎም ከአማራ አልፎ ከኢትዮጵያ ትልቅ መሪ የምንለው አርበኛ ፀዳሉ ደሴን ያጣንበት ትግል አባሉም ሆነ ከታች ያለው ማህበረሰቡ ምንም አይነት ብዥታ፣ ምንም አይነት የልብ ስብራት እንዳይደርስበት በቀጠነ ወርደን ያለውን ጦር የማንቃትና የማስተባበር ስራ እየሰራን ነው እንጂ የምንገኘው። አሁንም በድጋሜ አርበኛ ፀዳሉ ደሴ ቢሰዋ ለሕዝብ ብሎ እንጂ ለሌላ እኩይ ተግባራት እንዳልሆነ ማንኛቸውም ያውቀዋል። በዚህ ግን ቅድም እንደጠቀስኩት በተለየ ሁኔታ ከህዋት ጋር የሚሰራ ፋኖንን የሚሉ መስመሩን አጽድታችሁ ቆዩነ እኛ በዚህ እንገባለን ብሎ ከነሱ ጋር ለመስራት ነው። በግልጽ አሁን መግለጫ ሰጥተውበታል። ከማንኛውም ከሸኔም ሆነ ከህዋት ጋር እንሰራለን ብሎ መግለጫ ሰጠት እንደሚታወቁ የአማራ ሕዝብ ያውቀዋል። ይሄን አይካድም። በቀጠለ ደግሞ ደቡባዊ ጎንደርን ደግሞ በተለየ ሁኔታ መሪ እንዳይወጣበት እሱን የማጥፋት ስራ ጦር ነው፣ የመበተን ስራ ነበር። ይሰርፉት አርበኛ ከፍ ያለው ደሴ ቢሰዋ ሌላ አርበኛ ከፍ ያለው ደሴ እንዳለ ይታወቃል። በዚህ ደግሞ እኛ አሁን ያለ ስማችን ስም እየተሰጠ ይህን እነሱ የሰሩትን አስጸያፊው ነውር ስራ ሰርተው በሜዳቸው ፈረስ ናቸው። እነሱ የሌላ አጀንዳ ተሸክመው መጠው እንጂ ይሄን ድመ ይጠቅምማ። ከዚያ ያለው ታጋይ ያውቃል። ከዚ ያለ ታጋይ አሁንም ፈርሶ ሲሄድ ና ወደ ወገን ጥይት ተኩስ ሲባል አልተኩስን ተብሎ የተረሸነው ትጥቅ ያስወረዶ ማአት ነው። ይህን ህዝብ የሚመሰክረው ይሆናል። ሰሞኑን ያጋጠመን ነገር ደግሞ ምንድን ነው? መጡብን ነው ወረሩን። እኛ ምንድን ነው ጠላታችን እኮ የአማራን ህዝብ የሚያፈናቅል የአማራን ህዝብ የሚገል የጋራ ጠላታችን ያለውን የብልጽግና መራሹ መንግስት ቡድን ነው እንጂ ከወገን ላይ አንተኩስም ብለን ነው አርበኛ ከፍ ያለው ደስም የተሰወው። ከወገን ላይ አልተኩስም። በሽምግልና የአባቶቻችን በዓል ነው። በሽምግልና ጉዳይ ይፈታ። ምንድ ነው የወሰድነው ካለ እንመልስ፣ የበደልነው ካለ እንካስ፣ በሚል የአካባቢው እማን ሽማግሌዎች እንደሚናገሩት ይሆናል ይህን ደግሞ በመረጃና በሰነድ የምናቀርበው ይሆናል ለህዝባችን በዚህ ልክ ነው እንጂ ያለ ስም ስም እየሰጡ አሁንም ትግልን ጠልፈው በመውሰድ ስም እያጠፉና ትግልን እየሸፈጡ እንደሆነ ይገኛል። ለዚህም ደግሞ ያለው ነበራዊ ሁኔታ በመረጃ እኛ እናቀርበዋለን። እነሱ ግን በሚዲያ እየወጡ ስማችን እያጠፉ ያሉ ግለሰቦች ከድርጅታቸው ቢቆጠቡና የአማራ ህዝብ እንዲያውቅ ልንፈልጋለን። አመሰግናለሁ። አመሰግናለሁ። በተለይ ደግሞ በእያንዳንዱ አጀንዳ በተለይ በማያውቀው በሁሉም በሚጠለፍ ታጋይ እንዳለ ይታወቃል እና በኃይልም ይሁን ሳያምንበትም ሳይረዳም በተለያየ መንገድ ለአጀንዳ ማስፈጸሚያ መጠቀም የሚሆን መኖሩ ይታወቃል። ለእነዚህ አካላቶች ውስጥ የምታቀርበው ጥሪም ካለ አጠቃላይ፣ እናንተስ ያላችሁበት አሁናዊ ቁመናችሁ እንዴት ይገለጻል የሚለውንም በተለይ ጦሩን የማሰባሰብ የማደራጀት የማሰልጠን በተለይ የሰራዊት ግንባታ ላይም እየሰራችሁ ነው ማለት ይቻላል ወይ? እሺ ያው እንደገለጥከው እንግዲህ እኛ እየሰራ ነው ያለ አሁንም፣ ይህን ስራ አማራን ይጠቅማል አማራን ያሻግራል ብን አለም ያወቀው የአማራ ፋኖ ትግል በዚህ ልክ መጠለፉ ማንኛውም ያውቀዋል። ይህን ያክል ይህን መጥፎ እኩይ ተግባራት የሚሰሩ ግለሰቦች ደግሞ በዚህ ይቆጠባሉ ብለን አስበን አልተመለሱ የሰው አጀንዳ ተሸካሚ ፈረሱ ሆኖ ነው ያገኘ ናቸው። ለእነዚህ ደግሞ ለእነዚህ ደግሞ በቂ ዝግጅትና በቂ አቅም ያለው ጎንደር ጠቅላይ ግዛት እንደሆነ ይታወቃል። አሁን ላይ ግን አንድነት አማረፋኑ አንድነት በሚለው ውስጥ ያሉ ወይም ደግሞ ሰሞኑን ወደኛ ዘመቻ ባደረጉት ውስጥ ላይ ያሉ ወደ ወገኖቻችን አንተኩስም፣ ወደ ጓደኞቻችን አንተኩስም ብለው ያፈነገጡ ወይም ደግሞ ትጥቅ ያስወረዱ በትልቅ አቀባበልና በትልቅ ሁኔታ እየተቀበልናቸውና መዋቅር ለህዝባችን ጥሪ እያደረግን መሆኑ በዚሁ አጋጣሚ ጥሪያችን እንዲያውቅልና እንዲሰሙ እንፈልጋለን። ይሄ ምንድን ነው ያልኩት ከዛ ውስጥ ይህን አደራጀት የማይፈልጉ ይህን አደራጀት አንፈልግም ወይም አንቀጥልም ያሉ ለምሳሌ ሰሞኑን በተደረገው በተወርዋሪ ክፍለ ጦር በባንተ ተወርዋሪ ክፍለ ጦር ውስጥ ሁለት አባላት ግንብ የሚባል ቦታ ባሉበት ሰዓት ከኛ ተለይተው ለግዳጅ በነበሩበት ሰዓት አፈና በማድረግ ራሳቸውን ተከላከለውና የማያዳግም እርምጃ መውሰዳቸውን ይታወቃል። በዚህ ልክ ደግሞ ሌሎችም ወደኛ ለመምጣት እየጓጉ ወደኛ ለመምጣት ትጥቃቸውን እያሰሩና እየረሸኗቸው እንዳለ ይህንን መልእክታችንም ይህንን ደግሞ መልእክት ለእኛ እርሰው ለህዝብ አሳውቁልን የሚል መልእክትም ከውስጥ ደርሶናል። ለዚህ ደግሞ ህዝባችን እንዲያውቅልን የምንፈልገው ትናንትና ከኛ ጋር አብር ተሰልፎ ወንድሞቻችን በአንድም በሌላም መንገድ በገንዘብና በስልጣን አታለው በመውሰድ ዛሬ ደግሞ ከወንድም ከወገን ላይ ጋር ተኩስ እያሉ ትጥቁን እያሰረዱና እያሰሩ እየረሸኑ መሆኑ ይታወቃል። ለዚህ ደግሞ በአርብ ገበያ በፎገራ ዙሪያ ያሉ ወንድር ነዋሪዎች ይህን መልእክቴን ይረስ እላለሁ። ይህ መልእክቴ በማንኛውም አጋጣሚ ወደ ጎንደር ጠቅላይ ግዛት እዝ ለመንጣት ፍላጎታቸውን ጠቅሰው ነግረውና ለኛም ለመቀበል ሰፊ ዝግጅት አድርገን ትልቅ አክብሮት እዘን እየጠበቅናቸው መሆኑን ይታወቃል። ይህ ነው ያለው ሁኔታ። አሜ እጅግ አርጌ ነው ማመሰግነው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የልዩ ዘመቻ መሪ መሪ እንዲሁም ደግሞ የጄኔራል ነጋ ተገኝ ክፍለ ጦር ዋና አዛዥ አርበኛ ፀዳሉ ደሴ ለሰጠህን ወቅታዊ ማብራሪያ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። ክብር ይስጥልኝ። አመሰግናለሁ። አሜ እንግዲህ የመጨረሻ ማስተር አልፋ አንዲት መልክታለች። ሰሞኑን እንግዲህ በያሉ ቀጠሮች ዙሪያ ላይ የሚደረጉትን የመኪና ዘረፋና የመኪና ተሳፋሪ ሕዝብ በጣም እንግልትና ስቃይ የደረሰባቸው በስማችን ፀዳሉ አዘዘነ በማለት ስም እያጠፉ እንዳለ፣ አሁንም እነዚህ የተጎዱ ማህበረሰብ እነዚህ የተዘረፉ ማህበረሰብ ይህንን እውነታ እንዲያውቅልኝ በዚህ ሚዲያ ስም መናገር እፈልጋለሁ። በቃ እኛ ያለንበትን ወይም ደግሞ እኛ አሁን ያለውበትን ቀጠና ሕዝቤ ያውቀዋል። ከወረታ እስከ ደብረ ታቦር ባሉ ቀጠናዎች ግን ፀዳሉ ልኮን ነው በማለት አለም ሳጋሌ ሰባት ሹፌርት አግቶ የሁለት ባስ ሕዝብ የአባዱላ ሕዝብ ወርደው ቀለበት ሳይቀር ይወስድባቸው የነጋታዊ ክፍለ ጦር ወይም ፀዳሉ ላዘነ በማለት ህዝባችን ከዘው ላይ የሚያውቅ ደግሞ በመረጃ በፎቶ አስደግፎ ሪከርዱን እያሰማነ መሆኑን በዛ ላይ የነበሩ ሰዎች እንኳን ይህን ድምፅ ይህን ቃል ስናገር እንደሚመሰክሩ እና እንደሚያውቁ ይህን መናገር ስለፈለግኩ ነው። አመሰግናለሁ። አሚ አመሰግናለሁ።